ወታደርነት፣ ጀግንነት፣ ወታደርነት፣ ሀገር ጠባቂነት፣ አርያነት ከሆነባቸው ሀገራት አንዱ ኢትዮጵያ ነው። ኢትዮጵያ በማንም ኃይል ተሸንፋ አታውቅም። አሁንም አትሸንፍም። በወደቀ ሀገር ውስጥ የተከበረ ጀኔራል መኖር አይችልም። የኢትዮጵያ ወታደር ያለው ልብ ማንም የለው ከአውሬና ከዱር እንስሳው የተጋፋ ዳር ድንበር የሚያስጠብቅ ታላቅ የሀገር ቃል ኪዳኑ ለመጠበቅና ለመፈጸም የሚተጋ ነው። የሀገር መከላከያ ሰራዊት መከላከያ ሰራዊት ሰላም እንዳይደፈርስ የሚጠብቅ የጠንፋን ሰላም ለማምጣት የሚተጋ የመጣ ሰላምን ለማጽናት የሚሰራ ዋነኛ ዓላማውም ሰላምን ማስፋትና የሀገር ብልጽግናን ባልተቋረጠ መንገድ እውን ማድረግ ብቻ ነው ሲሉም ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ስለ ሰራዊቱ ተናግረው ነበር። የታላቅ ሀገር ታላቅ ጠባቂ የሆነው የኢትዮጵያ መከላከያ ሰራዊት ከጥንት ታሪኩ ሲወሳ በደማቅ ቀለም የሚጻፍ የሚያኮራም ጭምር ሆኖ ይገኛል። ከኮሪያ እስከ ኮንጎም፣ ከሩዋንዳ እስከ ሶማሊያ አብየ ግዛት ብሎም እስከ ሱዳን ድረስ እርሱ በደረሰባቸው በተጠራባቸው ግንባሮች ሁሉም ግዳጁን በታላቅ ጀብዶ የተወጣ የሀገርንም ስም አስከብሮና አስመስግኖ የተመለሰ ነው። ለአንድ ዓላማ በአንድ ቡድን ውስጥ የተሰባሰበ ብዙ ሕዝብ በሚል ትርጓሜ ውስጥ የምናገኘው ይህ የሀገር መከላከያ ሰራዊት የኢትዮጵያን የግዛት አንድነትና የዜጎችን ደህንነት በማረጋገጡ ረገድ ታሪካዊ ኃላፊነቱን ይዞ ዛሬን ድረስ ዘልቋል። የኢትዮጵያ መከላከያ ሰራዊት በአህጉር አቀፍና ቀጠናዊ የተልእኮ ስፍራዎች ያበረከታቸው ሰው ተኮር ድጋፎች የሰራዊቱን አለኝታነት በገሃድ የሚናገሩ ሀቆችም ናቸው። ከራስ በፊት ለህዝብና ለሀገር በሚል መርህ የታነጸው ሰራዊታችን መንጊዜም አሸናፊነትና በየአውደ ውጊያው ሁሉ ባለድልም ባለ ክብርም ጭምር ነው። ይህ ሰራዊት በሥነ ምግባርና በጀግንነት የታነጸ ስለመሆኑም ዓለም መስክሮለታል። የኢትዮጵያስ መከላከያ ሰራዊት በዲሲፕሊንና በሥነ ምግባር የታነጸ በጣም ተመራጭ ለሰላም ማስከበር በጣም ተመራጭ ሰራዊት እንደሆነ እኛ ሳንሆን አለም ይመሰክራል ማለት ነው። ታዲያ በዚህ ሁሉ ተልዕኮ ውስጥና ዘመን ውስጥ የኖረው ይህ የሀገር መከላከያ ሰራዊት ሀገሩን በተጠንቀቅ ሲጠብቅ አንድም ጊዜ እንኳን ሌሎችን የመተናኮልና የማጥቃት ተግባርን የፈጸመበት ታሪክ የለም። በኩራት የሚወራውም ይህ ነው። ኢትዮጵያ በታሪኳ የትኛውንም ሀገር ተተናኩላ ጦር ሰብቃበት ነገር ፈልጋም አታውቅም። ኢትዮጵያ ማንንም ሀገር ወራ አታውቅም። አሁንም ማንንም ሀገር ኢትዮጵያ አትወርም። ኢትዮጵያ በታሪኳ በታሪኳ ሌሎችን ተተናኩላ አታውቅም። ታዲያ ይህ የኢትዮጵያ መከላከያ ሰራዊት በየጊዜ የገጠሙትን ፈተናዎች ድል በማድረግ የኢትዮጵያን ከፍታ አስጠብቆ የኖርና የሚኖር ሰራዊት ተብሎ ተመስክሮለታል። የሰራዊቱ ግብና ተልእኮም የሉዓላዊነት ስጋት የህዝብ ሰላምና ደህንነት እንቅፋት የሆኑ ችግሮችን በደም ዋጋ በማስከበር የህዝብ ብሎም የአገር ሉዓላዊነትን ማስቀጠል ነው። ወታደርነት ጀግንነትና አርያነት ከሆነባቸው ሀገራት ውስጥም የእኛ የኢትዮጵያ መከላከያ ሰራዊት አንዱ ነው። ሉዓላዊነት ለማስከበር በጣም በርካታ ሀገራት ያደረጉትን ሙከራ ማክሸፍ የቻለ ወታደርነት ጀግንነት ወታደርነት ሀገር ጠባቂነት አሪያነት ከሆነባቸው ሀገራት አንዱ ኢትዮጵያ ነው። የኢትዮጵያ መከላከያ ሰራዊት አፈጣጠሩን ልዩ የሚያደርገው ከህዝቦች አብራክ የተገኘ መሆኑ ነው። ይህ ታዲያ በአገር ብቻ ሳይሆን እስካሁን ድረስ በዓለም አቀፍ የሰላም ማስከበር ግዳጅ ላይ በተሰማራባቸው ሀገሮች ጭምርም የተረጋገጠ ነው። ህዝባዊነቱ ከሌሎች ሀገሮች ሰራዊቶች በመሰረቱ የተለየ ሆኖ እንዲታይና የህዝብ ፍቅርና አለኝታነት እንዲጎናፀፍ ያስቻለውም ጭምር የመከላከያ ሰራዊታችን መሰረታዊ እሴት በጠንካራ ዲሲፕሊን ከራስ በላይ የሀገርና የህዝብ ጥቅም ማስከበር ላይ የተመሰረተና የህገ መንግስቱ የመጨረሻ ምሽግ እንዲሆን ተደርጎም የተገነባ ነው። የኢትዮጵያ ወታደር ያለው ልብ ማንም የለውም ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት አገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። ይህ ከጎረቤት አገር እስከ አህጉር ብሎም እስከ ሩቅ ምስራቅ ድረስ ገናናና የተከበረ ብሎም የተፈራ ስም ያላትና የሌሎችን ሰላም ያስጠበቀች አገር ኢትዮጵያ ከየትኛውም አቅጣጫ የቱንም አይነት ክስተት ቢከሰትባት ይህን የመሰለ ሰራዊት እስካለ ድረስ ሀገር አትደፈርም። ኢትዮጵያ አትፈርስም።